ውድ ኢትዮጵያውያን በውጭም በሀገራችንም የምትኖሩ የኢትዮጵያ ዜግነት ያላችሁ የኢትዮጵያን እዳ ለመክፈል የሁላችንም ርብርብ እንደሚያስፈልግ ስምምነት ላይ ደርሰናል። በመሆኑም እያንዳንድ ኢትዮጵያውያን የኢትዮጵያ ዜግነት ያለው በኢትዮጵያ ብር 71 ሺ ብር እንዲሁም በዶላር 571 ዶላር አካባቢ ያስፈልገናል። ይህንን ለማሳካት የኢትዮጵያውያን እርብርብ እንዲሁም የተለያዩ ድጋፎቻቸውን እንደሚያስፈልጉን ከወድቡ ለመናገር እንወዳለን። ኢትዮጵያውያን የምትወዱ ከሆነ የኢትዮጵያ እድገት ማየት የሚናፍቃችሁ ከሆነ ዶላር ያስፈልገናል። የተለያዩ ድጋፎቻችሁ እንደሚያስፈልጉን ከወድቡ ለመናገር እንወዳለናል። ኢትዮጵያን መውደድ ለመውደድ ያስፈልጋል። ከወድ ለመናገር እንወዳለን በሀገራችንም የምትኖሩ የኢትዮጵያ ኢትዮጵያ ዜግነት ያላችሁ የኢትዮጵያ ነዳ ለመክፈል የሁላችንም ርብርብ ስለሚያስፈልግ መስመር ላይ ደርሰናል። የኢትዮጵያ ዜግነት ያለው ሰባ አንድ ሺህ ብር እንዲሁም በዶላር መቶ ሰባ አንድ ዶላር አካባቢ የሁላችንም ርብርብ እንደሚያስፈልግ ስምምነት ላይ ደርሰናል። በመሆኑም እያንዳንድ ኢትዮጵያውያን የኢትዮጵያ ዜግነት ያለው በኢትዮጵያ ብር 71 ሺህ ብር እንዲሁም በዶላር 571 ዶላር አካባቢ ያስፈልገናል። ይህንን ለማሳካት የኢትዮጵያውያን እርብርብ እንዲሁም የተለያዩ ድጋፎቻቸውን እንደሚያስፈልጉን ከወዲሁ ለመናገር እንወዳለን። ኢትዮጵያውያን የምትወዱ ከሆነ የኢትዮጵያ እድገት ማየት የሚናፍቃችሁ ከሆነ ከወድ ለመናገር እንወዳለን። ዜግነት ያላችሁ የኢትዮጵያ ዜግነት ያላችሁ የሁላችንም ርብርብ

ሀገራችንም የምትኖሩ የኢትዮጵያ ዜግነት ያላችሁ የኢትዮጵያን እዳ ለመክፈል የሁላችንም ርብርብ እንደሚያስፈልግ ስምምነት ላይ ደርሰናል። በመሆኑም እያንዳንዱ ኢትዮጵያውያን የኢትዮጵያ ዜግነት እያ ሰላም፣ ሰላም፣ ሰላም፣ ሰላም። ውድና የተከበራችሁ የደመቁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። እንደው እሱ ነው እንግዲህ የተናገረው ወይስ ይሄ ሰውዬ? እንደት ናቸው የደመቀ ቤተሰቦች ደህና ናቸው ወይ እስኪ ወደ ኮሜንት ልውሰዳችሁ እዚህ ቤት ኮሜንት ልግባ ይከፈላል ይላል አንደኛው ኮሜንት ኢትዮጵያ ታሳዝናለች በአእምሮ በሽተኛ ስትመራ ዝም ብሎ ማየት ይላል አንደኛው ኮሜንት ማርያምን በትክክል ብዬ መልስ ሰጥቻለው ኢትዮጵያ መሆን አሁንስ ያስከፋል የሚል ኮሜንት ኮሜንት አንድ፣ እሱን የሚደግፍ የለም። በነገራችን፣ በኦረምኛ በልተህ በአማርኛ ክፈሉ አይከብድም የሚል ኮሜንት አለ። ከስርም እንደዛው በኦረምኛ በልቶ በአማርኛ ክፈሉ አይከብድም የሚል ኮሜንት አለ። ይከብዳል በእውነቱ የሚል ኮሜንት አለ። አሁንም ዝቅ ብሎ ሌሎች ኮሜንት ይመጣሉ። ኮሜንቶች በጣም ያስቃሉ። በኦረምኛ በልቶ በአማርኛ ክፈሉ አይከብድም፣ ድጋሚ ተደጋግሞ ነው። እንደው ግርም የሚለኝ የሰውየው ቅጥፍና ነው የተቸገረ ጊዜ ኢትዮጵያ ይላል ሲገላት ግን እንደዛ አይደለም እሱ እዚህ ጋር ደግሞ አንድ ኮሜንት ላሳያችሁ ኢትዮጵያ የምትባል ሀገር ግን ብትሸጥ ስንት ይደርሳቸዋል የሚል አለ ኮሜንታተሮች ኮሜንት አተሩት ግን ለሱ ነው አረበ ጊዜ ነኝ ኮሜዲያ የሚል ደግሞ ስም ነበረ። ቆይ ሲ ተጭኖት ነው ወይን የተጭኖት አለፈ። ኮሜንት እያለፈ ነው። በነገራችን ላይ የሚያስቅ የሚያስቅ ኮሜንት ላይ ውስጥ እንዳለ በጣም ነው የምትከፈለው። እኔ በበኩሌ አገሪቱ ተሽጣ ግርሻ እንዲሰጠኝ ጠይቃለሁ ይለን አንደኛው